አሰላሙ አለይኩም ወረሕመቱላሂ ወበረካቱ። የጨለማው ምሽት ዝምታ በዙሪያው አንዣበበ። ነፋሱም በመቃብር ስፍራው ደረቅ ቅጠሎች ይጫወታል። የዛፎቹ ቅርንጫፎች ይወዛወዛሉ። ራቅ ብሎ የጉጉት ጩኸት ልብ የሚሰብር ድምፅ አስተጋባ። በዚያ ባዶ መንገድ ላይ ብቻይን እየተጓዝኩ ሳለ በድንገት ከመቃብሩ የሲቃ ጩኸት መጣ። ከእግሮቼ በታች ያለው መሬት ተንቀሳቀሰ። ልቤ በፍጥነት መምታት ጀመረ። መንቀጥቀጥም በሰውነቴ ውስጥ ተፈሰሰ። አንድ ሰው እየጮህና በህመም እየተንቀጠቀጠ እንደሆነ ተሰማኝ። በድፍረትም ወደ መቃብሩ አንድ እርምጃ ስጠጋ ልትረዳኝ ትችላለህ የሚል ትንሹ ሹታ ሰማ። በጣም ደንግጬ በሚቀጠቀጥ ድምፅ ጠየቁ፣ ማነሽ? ለምንስ ነው እንደዚህ እየተቀጣሻለሽ? ዋ የሴት ድምፅ ከመቃብሩ ወጣ። እኔ በሕይወት ውስጥ አምስት ከባድ ኃጢአቶችን የሠራሁኝ ያች ኃጢያተኛ ሴት ነኝ ባለቤቴ ይቅር እስኪለኝ ድረስም መቃብሬ ከጀሀነም ጉድጓዶች አንዱ ሆኗል። እስከ ፍርድ ቀን ድረስም በዚህ ስቃይ ውስጥ መቃጠል እንቀጠላለሁ አለች። ፀጉሮ ይቆመ፣ እስትንፋሴ ፈጣን ሆነ። እየፈራሁም ደግሜ ጠየኳት ለእንደዚህ አይነት አስከፊ ቅጣት የዳረጉሽ እነዚህ ኃጢያቶች ምንድን ናቸው አልኳት። እሷም እያለቀሰች ማንም ሰው እንደኔ ለዚህ ስቃይ እንዳይጋለጥ ታሪኬ ለሌሎች ትምህርት እንዲሆን እፈልጋለሁ ባለቤቴን አጭበርብሬዋለሁ። ከቤት ውጪ በሚሆንበት ጊዜ ሌሎች ወንዶችን አገኘ ነበር። ከእነርሱ ጋር ግንኙነት ነበረኝ፣ ሰውነቴንም ሸጥኩ። አላህ ሁሉንም ነገር እንደሚመለከት አውቅ ነበር፣ ነገር ግን ነፍስያይን ለሸይጧን አሳልፌ ሰጠሁ። ባለቤቴ የሆነ ነገር በጠረጠረ ቁጥር እጨቃጨቀዋለሁ፣ ሂሳቤም ከአላህ ጋር ይሆና ልለው ነበር። እሱም ዝም ይላል። ዛሬ ግን መቃብሬ ወደ ጀሀነም ጉድጓድ ተለወጠ። እዚህ ያለው ስቃይ ብቻ ነው። እሳትም ሰውነቴን እያቃጠለው ነው። እባቦችና ጊንጦችም ሲያሰቃዩኝ እጮሃለሁ፣ ነገር ግን ማንም ሰው ጩኸቴን አይሰማኝም። ይህ ሁሉ የሚደርስብኝ ባለቤቴ ታሞ በነበረበት ጊዜ እሱን ከመንከባከብ ይልቅ ብቻውን እተወው ነበር። አንድ ቀን በከፍተኛ ትኩሳት እየተንቀጠቀጠ ራሱን ስቶ ተኛ። እኔም እዛው ትቸው ወደ ሰርግ ሄድኩኝ። ጎረቤቶች ይህንን ሲያውቁ ሚስትህ የታለች ብለው ጠየቁት። እሱም በደካማ ድምጽ ብቻዬን ትታኝ ወደ ሰርግ ሄደች ብሎ መለሰ። ሰዎች ይህንን ሲሰሙ በጸጸት ጭንቅላታቸውን ነቀነቁና እንዲህ አይነት ሴት እርግማን ይውረድባት፣ ባሏን በሞት ደጃፍ ላይ ትታ የምትሄድ በራሷ የደስታ ዓለም ውስጥ የተጠመቀች አሉ። በዚህም ምክንያት ዛሬ ውሃ ሲጠማኝ የእሳት ውሃ ይሰጠኛል። ምህረት ስለምን የቅጣት መላእክት ይደበድቡኛል። በአይነ ሽፋሽፍቶች ዝናብ ይዘንባል። ባለቤቴን በዚህ ዓለም ውስጥ ብቻው እንደተውኩት ዛሬም በተመሳሳይ መንገድ ብቻዬ እንደተተውኩ ያስታውሱኛል አለች እኔም በህመም የተሞላው ድምጿ ሰውነቴን እያናወጠው በድፍረት ድምፄ እየተንቀጠቀጠ ሦስተኛው ኃጢአትሽስ ምንድ ነው አልኳት ሦስተኛው ኃጢአቴ አለች ድምጿ እየከበደ ሄደ ሁልጊዜ ባለቤቴን በንቀት አስተናግደዋለሁ ብላ ማልቀስ ጀመረች እሱ ምኞቴን ለማቅረብ በጣም እየደከመ ቀንና ሌት ይሠራ ነበር እኔ ግን በፍጹም አልወደድኩትም። ደክሞት ወደ ቤት ሲመለስ ከማጽናናት ይልቅ ቁጣዬም በሱ ላይ ወጣ ነበር። ቀኑም ሙሉ ከቤት ትወጣለ፣ ጊዜ አትሰጠኝም፣ ምንም አታደርግም፣ ቃላት ውጪ ውስጡን ይሰብሩታል። እሱ ግን ዝም ይላል፣ ዝምታውም የበለጠ ትቢተኛ ያደርገኛል። ዛሬ ግን በዚህ መቃብር ውስጥ እያንዳንዱ ሻካራ ቃሌ በእሳት እየተተካ ነው አለች። እኔም ቀጠላ ርጌ አራተኛው ኃጢአት ሽስ ምንድነው አልኳት። እሷም የበለጠ እያለቀሰች በሀብት መኩራት። ባለቤቴ ብዙ ሀብት እያለው በጣም ደስተኛ ነበር። በየቀኑ አዲስ ልብስ ለብስ ነበር ውድ ጌጣጌጦችን ገዝቼ በቅንጦት ትኖር ነበር። ነገር ግን ንግዱ ሲከስር ተውኩት። ከማበረታታት ይልቅ ከንቱ ነህ፣ አንተን በማግባቴ ስህተት ሰርቻለሁ እያልኩኝ ማሾፍ ጀመር። ሕይወትም ከሀብታም ባል ጋር ይሻላል ለው ነበር። ዛሬ ግን በዚህ ጨለማ መቃብር ውስጥ ስታሰር ሀብት ሳይሆን ከእኔ ጋር ያለው ኃጢአቴ ነው። ባለቤቴን በአስቸጋሪው ጊዜው እንደተውኩት ሁሉ እኔም ዛሬ እዚህ ማንም የሚደግፈኝ የለም አለች። በድንገትም ጮክ ብላ ማልቀስ ጀመረች። አምስተኛውና ትልቁ ኃጢአቴ ደግሞ ከእምነቴ መራቄ ነበር። ባለቤቴ ፈጣሪን እንድለምንና ቁርአንን እንድቀራ ይጠይቀኝ ነበር። እኔ ግን እቀልድበት ነበር። ዛሬ ግን በዚህ መቃብር ውስጥ ብቻዬን ነኝ። ይህም የእኔ መለያ ነው አለች። እኔም ይህንን ስሰማ ሰውነቴ ደነዘዘ። ልቤ በፍርሃተን ቀጠቀጠ። እጆቼን ለድዋ አነሳው ፋቲሐንም ቀራው መቅፊራንም ለመንኩላት። በዚህ መሀል በድንገት አይኖቼ ተከፈቱ። በላብ ተውጬ ልቤ እየመታ ነበር። ወደ ክፍሌ ገባው ነገር ግን የአስፈሪ ህልም አሁንም በአእምሮ ውስጥ ትኩስ ነበር። የዚች ሴት መልእክት ለባሏ ባደርስ ስቃይዋ ሊቀንስላት ይችላል። ስለሆነም የእኔ ኃላፊነት እንደሆነ ወሰንኩ። ምንም ይሁን ምን ይህንን ጉዞ በእርግጠኝነት ጀመር የንጋት የመጀመሪያ ጨረር እንደወጣ ለጉዞ ተዘጋጀሁና ወደ ሴትዮዋ ከተማ ሄድ። ልቤ በከባዱ እየመታ ነው። በሐምሮዬ ውስጥም አንድ ጥያቄ ብቻ ቀረ፣ ባሏ ይቅር ይላት ይሆን እንዴ? የሚል ለሰዓታት ከተጓዝኩ በኋላ ሴትዮዋ ከባለቤቷ ጋር ትኖርበት የነበረ ከተማ ደረስ። ከብዙ ጥያቄ በኋላ ቤታቸውን አገኘሁት። ጠጋ ብዬም አንኳኳሁ። በሩ ተከፈተ። አንድ አዛውንት ከፊት ለፊቴ ቆሙ። በዓለም ላይ ያለው ሐዘን ሁሉ በፊቱ ላይ ይታያል። በአይኖቹ ውስጥ ስፍር ቁጥር የሌላቸው ቁስሎች ነበሩ። እኔም ድፍረቴን ሰብስቤ እንዲህ ብዬ ጠየቅኩት፣ አንተ የሞተች ሴት ባል ነህ? በአይኖቹ ውስጥ የህመም ማዕበል ተነሳ። ነገር ግን በጽናት እንዲህ አለ፣ አዎ፣ ግን በዚህ ዓለም ውስጥ የለችም። አንተ ማነህ? ከእኔስ ምን ትፈልጋለህ? እኔም ለጥቂት ጊዜ ዝም አልኩ። ከዚያም ጥልቅ ትንፋሽ ወሰድኩና፣ እኔ ህልም አይቼ ነበር የመጣሁት በህልሜ ያየኋት ሟቿ ሚስትህን ነበር። እሷም አናግራኛለች። በህመም ላይ ነች። ይቅር እንድትላት ትፈልጋለች። አልኩት። አዛውንቱ ይህንን ሲሰማ አይኖቹ ተከፈቱ። ህመምም በአይኖቹ ላይ ታየ፣ ቁጣም ጭምር። ከዚያ ይቅር ታድርግልኛለች? ምን እንዳደረገችኝ ታውቃለህ? ምን ያህል ጨካኝ እንደሆነችስ ታውቃለህ? አንተን መስማቴ የድሮ ትዝታዎችን ቀስቅሶብኛል። አዎ እሷ ሚስቴ ነበረች፣ ነገር ግን እንዲህ አይነት ሚስት ይቅር ልትባል ትችላለችን? አለኝ። እኔም ለስለስ ባለ ድምፅ ደግሜ የጠየኩት፣ ይቅር ልትላት ትችላለህ? አዛውንቱ ጥልቅ ትንፋሽ ወሰደ። ያለፉ ቁስሎቹ እንደገና እንደታደሰ አይኖቹ ተዘጉ። ድምፁ እየተንቀጠቀጠ መናገር ጀመረ። ያቺ ሴት በሕይወቴ ውስጥ ትልቋ ፈተና ነበረች። እጅግ ወዳት ነበር፣ ነገር ግን እሷ ሁልጊዜም ጥላቻ በልቤ ውስጥ እንዲገባ ታደርግ ነበር። ከቤት ወጥቼ ወደ ሥራ ሲሄድ ከሌሎች ወንዶች ጋር እነጋገርና ልታገኛቸው ትሄድ ነበር። እኔም ተመልከች ይህ መንገድ የተሳሳተ ነው፣ ወደ ጥፋት ይመራሻል እያልኩ ለማሳመን በጣም ሞከርኩ። እሷ ግን ሁልጊዜ እየሳቀች ሂሳብ በመቃብሬ ውስጥ ይቀመጣል፣ አንተ ስለዚህ ጉዳይ ለምን ታስባለ ትለኝ ነበር። እኔም በጣም ታጋሽ ነበርኩ። አንድ ቀን ግን በሞት ደጃፍ ላይ ቆሜ ሳለሁ ብቻዬን ተወጪኝ። የአዛውንቱ ድምፅ ከባድ ሆነ፣ እንባ በአይኖቹ ውስጥ ፈሰሰ። ነገር ግን ቀጠለ፣ በዚያን ቀን በጣም ታመሜ ነበር። ሰውነቴ በትኩሳት መቃጠል ጀመረ፣ መተንፈስም በጣም ከበደኝ። በዚያው ቅጽበት ሚስቴን መጥራት ቀጠልኩ። ነገር ግን ጩኸቴን እየሰማች ችላ ብላኝ በሰርጉ ድግስ ላይ መሳቅና መጫወቷን ቀጠለች። በጭንቀት ጮኽኩባት። እሷ ግን ወደ ኋላ መለስ ስብላ እንኳን አላየችኝም። በፍጹም አታከብረኝም ሁልጊዜ ትሳለቀብኛለች ምንም ማድረግ አትችልም ገቢ በጣም ትንሽ ነው አንተን በማግባቴ ተጸጽቻለሁ ትለይ ነበር በድህነቴም ትሳለቀብኛለች አሁን ግን በመቃብር ውስጥ ስለሆነች ይቅርታን እየለመነች ነው ይቅርታ ሁሉንም ቁስሎቼን ሊፈውስ ይችላልን አለ እኔም እጄን በትከሻው ላይ አድርጌ ደስ ደስ ባለ ድምፅ አጎቴ አላስገድድህም፣ ነገር ግን ይቅርብ ትላት ምን አለበት? አላህ እንኳን ይምር የለን እንዴ? ዛሬ በስቃይ ውስጥ ናት እየለምነችህም ነው አልኩት። አዛውንቱ ለተወሰነ ጊዜ ዝም አለ፣ በጥልቅ ሐሳቦቹም ጠፋ። ከዚያም ና ወደ መቃብሩ ውሰደኝ አለ። ሁለታችንም ወደ መቃብሩ ስንደርስ እነዚህ አስፈሪ ድምፆች የመጡበትን መቃብር መለየት ጀመር። ነገር ግን እዚያ እንደደረስን ሰውነታችንና ነፍስያችን ተንቀጠቀጠ። ትኩስ ጽጌረዳዎች በዚያው መቃብር ላይ ተቀምጧል፣ ነገር ግን ተቃጥሏል፣ ወደ ጥቁር አፈርነትም ተለውጧል። አንድ ሰው እያለቀሰ እንዳለ የሚያስተጋባ የሹክሹክታ ድምፅ ከመቃብሩ ወጣ። አዛውንቱ ባየው ነገር ደነገጠ፣ ከንፈሮቹም እየተንቀጠቀጡ በእርግጥም በስቃይ ውስጥ ናት ሲል ራሱን ጠየቀ። እኔም አዋጎቴ ይቅርታህን እየለመነች እንደሆነ በራስ አይኖች ተመልከት አልኩት። አዛውንቱም ዝም አለ። ቀስ ብሎም ወደ መቃብሩ ቀረበ። በሚንቀጠቀጡ እጆቹ አፈሩን ነካው። ተቀምጦም ለረጅም ጊዜ አይኖቹን ጨፈነ። ከዚያም በጥልቅ ተነፈሰና በሚንቀጠቀጥ ድምፅ አላህ ሆይ በሕይወቴ ብዙ ሥቃይና መከራን አሳልፍ ያለው ነገር ግን ምሕረትህን ከሰጠኸኝ ይቅርላት አለው። ያ ረብ ኃጢአቷን ይቅርበላት ቅጣቷንም አቅልልላት አለ። ይህንን እንደ ተናገረ ከመቃብሩ እንግዳ የሆነ ብርሃን ወጣ። ጥቁሩ አፈር ቀስ በቀስ እየለሰለሰ መጣ። አዛውንቱ በዚህ እይታ በጣም ተደነቀ። ወደ እኔም ተመለከተና ምናልባት ይቅርታ የተቀባይነት አግኝቷል አለ። ሁለታችንም ከመቃብሩ ወጣን፣ ነገር ግን እኔ በሐሳብ ጠፋው። በዚህ ዓለም ውስጥ ያሉን ተግባራት በመቃብር ውስጥ እጣ ፍንታችን ምን እንደሚሆን ሰላም ወይም ቅጣት ይወስናሉ። አዛውንቱ ወደ እኔ ተመለከተና በጥልቅ ድምፅ ልጄ ይህ ዓለም ጊዜያዊ ነው አንድ ቀን ሁሉም ሰው ወደዚህ አፈር ይዋሃዳል አለ። አንድ ሰው በህይወት ውስጥ የሌሎች መብቶች ካሟላና ማንንም ካላስጨነቀ መቃብሩ ለሱ ጀነት የአትክልት ስፍራ ሊሆን ይችላል። ነገር ግን ገዢውን ከካደ ከገደለና ካላደረገው መቃብሩ ለእሱ የጀሀነም ጉድጓድ ይሆናል አለኝ። እኔም ጭንቅላቴን አጎነበስኩና፣ ይህ ታሪክ የሚስትህ ብቻ አይደለም፣ ዓለም ሁሉንም ነገር ለሚያስብና መጨረሻውን ለሚረሳ ለእያንዳንዱ ሰው ትምህርት ነው አልኩት። ይህ ክስተት በሕይወቴ ውስጥ ትልቁ ትምህርት ሆነ። ወደ ትውልድ ከተማዬ ስመለሰም ራሴን ለመለወጥ ሞከርኩ። ሰዎችን በተሻለ ሁኔታ መያዝ ጀመርኩ። የግንኙነቶችን ዋጋ መስጠትን ተማርኩ። ምክንያቱም አሁን በመቃብር ውስጥ ይቅርታን ለመጠየቅ ምንም ዕድል እንደሌለ ተገንዝቤያለሁ። ዛሬም ቢሆን ማታ ከመተኛቴ በፊት አይኖችን ስዘጋ በልቤ ውስጥ አንድ ጥያቄ ያስተጋባል። ድርጊቴ በመቃብር ውስጥ ብርሃን ያመጣልኝ ይሆን ወይስ ወደ ጨለማ ይገፋኛል? ይህ ጥያቄ በየቀኑ የተሻለ ሰው እንዲሆን ያስገድደኛል። ህይወት አጭር ናት፣ ነገር ግን እያንዳንዱ ቅጽበት ውድ ነው። ወንድም እህቶቼ ዛሬ የመጨረሻ ምሽታችን ቢሆን ኖሮ ድርጊታችን በመቃብር ውስጥ ብርሃን ያመጣልን ይሆን ወይስ ወደ ጨለማ ይገፋን ይሆን እያልን እናስብ። ማንንም አናስቀይም፣ የማንንም ስሜት አንጉዳ። ከሁሉም በላይ ከአላሁ ሱብሓነ ወተዓላ ጋር ያለንን ግንኙነት አናቋርጥ። ሀብ ዝና፣ ውበት ሁሉም ይጠፋሉ። ኸይር ስራችን ግን ከኛ ጋር ይቀራል። ከቀብር ቅጣት አላህ ይጠብቀን። ትክክለኛውን መንገድ የመከተል ችሎታም ይስጠን። መቃብሮቻችንን ከጀነት የአትክልት ስፍራዎች አንዱ ያድርግልን። ሰምተው ከሚጠቀሙት አላህ ያርገን። የዛሬው ቪዲዮአችን ይህን ይመስል ነበር። ቀጣይ በሌላ ታሪክ እስክንገናኝ ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።